ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እንደምናላችሁ ተወዳጆች፣ ዛሬም እንደ ወትሮ ሁሉ ሙግዝ ዘታሃድሶ የተሰኘው መርሃ ግብራችንን ቀጥለናል። አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። የዛሬ ርዕሰ ጉዳያችን ሙግዝ ዘታሃድሶ በሚለው ሀሳብ ውስጥ እንደሚታወቀው በመዝሙሮ ዳዊት ጎሳ ልቤ ቃለ ሰናይ ዋአና ኤድ ግብሪኤል ንጉሥ ከመቀለ መጽሐፊ ዘጠበጠበ የጽሕፍ ልሳኔ እያለ የሚናገር ክፍል አለ። እሱን በመጥቀስ ወደ ተለያዩ ቦታዎች በመውሰድ እንደ ወይ ጅረት ማለት ነው እንደፈለጋቸው የወሰዱበትን ክፍል ነው ዛሬ የምንመለከተው ማለት ነው። ከዛ ውስጥ ለማን ለማን ተብሏል ከተባለ በመጀመሪያ ደረጃ ከሚካኤል ጋር ተያይዞ ተነግሯል። ጎስ አለቤ የጥበበ ወልቡና ለውዳሴ ከጥዑመ ዜና ቅዱስ ሚካኤል ልማድህ ከግብረቲትና አንተኑ ዘመራይኮ ሙፍና ወአንተኑ ለእስራኤል ዘአውረድ ከመና ተብሎ ከሚካኤል ጋር ተያይዞ ተነግሯል። ይህም በአማርኛ ምን ማለት ነው? የትትናን ስራ ልማድህ የሆነ ቅዱስ ሚካኤል ሆይ ለውዳሴ ልቦናዬ መልካም ነገርን አፈለቀ መንገድን የመራሃቸው ለእስራኤልም መናን ያወረድክላቸው አንተነህ ማለት ነው። ይሄ ከየት ነው የሚገኘው ካላችሁ የህዳር ሚካኤል ክብረ በዓል ላይ ይገኛል ማለት ነው። ነግስ ነው። ሁለተኛው ሀሳብ ደግሞ አሁንም ከቅዳሴ ማርያም ደግሞ የተወሰደ ሌላ ነገር አለ። ጎስ አልቤ ቃለ ሰናይ ጎስ አልቤ ቃለ ሰናየ ጎስ አልቤ ቃለ ሰናየ ይልና ወአነ አየድ ቅዳሴ ሃለ ማርያም ይላል ትርጉሙ ደግሞ እንደዚህ የሚል ነው። ልቦናዬ በጎ ነገርን አፈለቀ ልቦናዬ በጎ ነገርን አፈለቀ አወጣ ልቦናዬ በጎ ነገርን አወጣ እያለ ይሄድና እኔም የማርያምን ቅዳሴ እናገራለሁ ይላል። መጽሐፍ ቅዳሴ የአባ ህርያቆስ ክፍል ላይ ማለት ነው ወይም ቅዳሴ ማርያም ተብሎ የሚጠራው የመጀመሪያው ፓርት ይህን ነው የሚናገረው ማለት ነው። እንደገና ደግሞ ለእግዚአብሔር ወልድ ደግሞ የተነገረበትን አሁንም ከመጽሐፍ ቅዱስ ደግሞ ልንገራችሁ። ጎሳ ልቤ ቃለ ሰናየ ዋአና ዲ ግብሪ ለንጉሥ እያለ የሚናገረው ደግሞ ልቦናዬ በጎ ነገርን አፈለቀ፣ እኔም ስራዬን ለንጉሥ እናገራለሁ፣ አንደበቴ እንደፈጣን ጸሐፊ ብዕር ነው እያለ መዝሙር አርባ አምስት ከቁጥር አንድ እስከ ሁለት ባለ ሀሳብ ውስጥ ተቀምጧል። አሁን ሙግታችን የሚሆነው ጎሳ አልቤ ቃለ ሰናይ ተብሎ የተነገረው ለማን ነው የሚል ነው። ለማርያም ነው ለሚካኤል፣ ወይስ ለኢየሱስ ክርስቶስ? እሚስማማውስ ከማን ጋር ነው? ልቦናችን በጎ ነገርን የሚያፈልቀው ለውዳሴው፣ ለምስጋናው፣ ለአምልኮው የሚቀናው ለየትኛው አካል ነው ለማን ነው መሆን የሚገባው የሚለው ነው አንደኛው ሙግታችን ስለዚህ ይህንን አስመልክቶ ለሚገባው ነገር ማዋል እንችል ዘንድ ተያያዥ ነገሮችንም አሁን አብረን እናነሳለን እዚሁ ከሚካኤሉ ጋር ተያይዞ እንደዚህ የሚል ቃል ነው የተቀመጠው በጎ ነገርን አፈለቀየልና አንተ አንተኑ ዘመራ ኮሙፍና ወአንተኑ ለእስራኤል ዛውረድከምና እስራኤላውያንን መንገድ የመራሃቸው አንተነህ መናንም ያወረድክላቸው አንተ ነህ የሚል ክፍል ነው የተቀመጠው። በዚህ መሰረት ለእስራኤላውያን መናን ያወረደላቸው ቅዱስ ሚካኤል ነው ወይስ ሌላ አካል? አሁንም ሌላ ጥያቄ ነሳ ማለት ነው። በጎ ነገርን አፈለቀ ልቡና ያያል ነው ለማርያምም ለሚካኤልም ለእግዚአብሔርም ተቀምጧል። እናንተ የቱን ትመርጣላችሁ? መጽሐፍ ቅዱስ የሚናገረው ለእግዚአብሔር ወልድ ነው። ከመጽሐፍ ዚቅ ላይ ያለው ግን ጎሳ ለብ ጥበብ ወለቡና ብሎ የተናገረው ደግሞ ለሚካኤል ነው። መጽሐፍ ቅዱስ ላይ ያለው ደግሞ ለማርያም ነው። ስለዚህ የትኛው ነው እናንተ የምትፈልጉት? ሁሉንም እንዳይባል መቼስ መጽሐፍ ቅዱስ ጋር በተቃራኒ የቆመን አካል ተመርጣላችሁ ብዬ አላስብም። ካላችሁ ደግሞ የመጽሐፍ ቅዱስን መተው ነው ሁለት ወዶ ስለማይሆን ማለት ነው። አንደኛውና ሁለተኛው ለሚካኤልና ለማርያም እያለው እንደተጠበቀ ሆኖ በሶስተኛ ደረጃ ደግሞ ልቦናዬ በጎ ነገርን አፈለቀ መልካም ነገርን አፈለቀ እያለ የሚናገረው ጎሳ ልቤ ቃለ ሰናይ ወአና አይዲ ግብሪ ለንጉስ እያለ የሚናገረው መዝሙረ ዳዊት መዝሙር 45 ከቁጥር 1 እስከ 2 ነው። ስለዚህ ለሚካኤልም ለማርያምም ለኢየሱስ ክርስቶስም ተቀምጧል። ይሄ ሀሳብ እናንተ የቱን ትመርጣላችሁ ነው። ከላይ እንደተመለከትነው ሁሉም አካላት የሚወዷቸውን ወይም በሕይወታቸው ትልቅ ቦታ የሚሰጧቸውን አካላት ክብራቸውን የገለጹበት ክፍል ነው። ይሄ ሰዎች ሲያከብሯቸው፣ ይሄ ይገልጻቸዋል ብለው ያሰቡትን ነገር ያን ነገር ያደርጋሉ። ዳዊት ለኢየሱስ ክርስቶስ ወይም ለቅዱሱ እግዚአብሔር አቀረበ። እንደዚሁ ደግሞ የመጽሐፈ ዚቅ ጸሐፊዎች ለሚካኤል አቀረቡ። የቅዳሴ ማርያም ደራሲ ደግሞ ለማርያም አቀረበ። እናንተ የቱን ትመርጣላችሁ? ሁሉም ነው የሚባል ነገር ደግሞ የለም። መቼስ ከመጽሐፍ ቅዱስ ተቃራኒ የሆነ ሀሳብ ትመርጣላችሁ ብዬ አላስብም። ነገር ግን እንደ መጽሐፍ ቅዱስ ደግሞ የምንመራ ከሆነ እነዚህ ባዕዳን የሆኑትን ቃላት ማውጣትና ክብሩን ለቦታው ለባለቤቱ አሳልፈን ልንሰጥ ያስፈልጋል ማለት ነው። ያውም በመዝሙር 45 ቁጥር 1 እስከ ሁለት የተቀመጠው ሀሳብ መዝሙረኛው ዳዊት የተናገረው ቃል ይሄ ብቻ አይደለም የተናገረው ቃል ለእግዚአብሔር ነው የተናገረው ነገር ግን የመጽሐፈ ጸሐፍት ይህን ብቻ ማጣመም ሳይበቃቸው ይቀጥሉና፣ ሌላ ሀሳብ ደግሞ ይጨምራሉ። አንደኛ በጎ ነገር አፈለቀ ተብሎ የተነገረው ለእግዚአብሔር ነው እያለ ለሚካኤል መስጠታቸው፣ በሁለተኛ ደረጃ ደግሞ ራሱን የቻለ ሌላ መናን አወረደ የሚል ሌላ ደግሞ ትምህርት ያመጣሉ። አሁንም ከግዕዛ አንድ ነገር ልበልና እቀጥላለሁኝ በእደ ሚካኤል የሰዮሙ አውረደ ሎሙ በኩርጓኔ መሃቀለ ሴና እስከ ቃዴስ በርኔ። ትርጉም እንደዚህ ይላል፣ ሚካኤል በሚካኤል እጅ መገባቸው በኩርጓኔም ከሴና በረሃ እስከ ቃዴስ በረሃ ድረስ መናን አውረደ ይለናል። ይሄ የመጽሐፈ ዚቅ ደራሲ ማለት ነው፣ የሚገኘው እዛሁ ኅዳር ሚካኤል ላይ ነው። ስለዚህ መናን የመገባቸው ሚካኤል ወይስ እግዚአብሔር? ጎሳ ልብ ተብሎ የተነገረውስ ለእግዚአብሔር ወይስ ለሚካኤል ወይስ ለማርያም? ይህን እናንተው እንድታስቡትና ትክክለኛውን መንገድ እንድትመርጡ ለማሳሰብ ነው። ይህን ነገር ያነሳውት መናን ከነሳን አይቀር ጌታ ኢየሱስ ክርስቶስ በሚያስተምርበት ሰዓትም አንድ ጥያቄ ተነስቶ ነበረ። እስራኤላውያን አንድ ነገር ጠይቀውታል። ማንን? ኢየሱስ ክርስቶስን። በዮሐንስ ወንጌል ምዕራፍ ስድስት ላይ ሰለምና ጠይቀውት ነበረ። ሙሴ ይበሉ ዘንድ ምን ሰጣቸው? መናን ሰጣቸው ብለው ጠቅሰው ነበረ። ኢየሱስ ክርስቶስ ግን የተናገረው ነገር ሌላ ነው። በመጽሐፍ ቅዱሳችን በዘጸአት ምዕራፍ 16 ቁጥር 31 እና እንደዚሁም ምዕራፍ 33 ቁጥር 35 ላይ ስለ መና ይናገራል። በዚህ ማሰብ የሚገባን ነገር አንድ ነገር ነው። አንደኛው እስራኤላውያን እንኳ ሙሴ ነው መና ያወረድልን ነበር እንጂ ያሉት፣ ሚካኤል አላሉ። እዚጋ ማሰብ ያለብን የመጽሐፈ ዚ ጸሐፍት ወይም ደግሞ ደራሲያኑ ምናን ያወረደው ሚካኤል ነው ብለው ይናገራሉ። እስራኤላውያን ደግሞ ሀይ ምናን ያወረደው ሙሴ ነው ብለው ይናገራሉ። ሁለተኛው ሀሳብ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ምና ያወረደላችሁ ሙሴ ሳይሆን አባቴ ነው ነበር ያለው እንጂ ሚካኤል ነው አላለም። አሁን ጌታችን ኢየሱስ ክርስቶስ የሚሆን እስራኤላውያን ክርክራቸው የነበረው ወይም ንግግራቸው የነበረው በሙሴና በእግዚአብሔር ዘንድ እንጂ በሚካኤል አልነበረም። የመጽሐፍ ጸሐፍት ግን ሌላ ሶስተኛ መከራከሪያ መወያያ ነጥብ ነው ያመጡት ማለት ነው። ስለዚህ ሚካኤል መናን አውረደላቸው፣ መንገድንም መራቸው የሚል በመጽሐፍ ቅዱስ የት ቦታ ላይ ተጽፈዋል? የለም። አልተጻፈም። ስለዚህ እንዲህ አይነት ነገሩን ለእግዚአብሔር ሊመለስ ያስፈልገዋል የሚል ሙግት አለን ማለት ነው። ስለዚህ እውነተኛው ማን እንደሆነ ለማወቅ ይረዳን ዘንድ መጽሐፍ ቅዱስ ለማንበብ ሕይወታችንን ከስህተት አስተምሮ ልንጠብቅ ያስፈልጋል ማለት ነው። ስለዚህ የእግዚአብሔር ቃል በሚገባ ከተከታተልን ለሚካኤል ሳይሆን ሕዝበ እስራኤል የተከራከሩት ሙሴ ነው የሚል ነው። ኢየሱስ ክርስቶስ ደግሞ ሙሴ መናን አላወረደም። ያወረደላችሁ ማን ነው? እግዚአብሔር አባቴ ነው ነበር የሚላቸው። አበዊኩምኑ አበዊኩም ውሰ መና በልዑ በገዳም ወሞቱ ይላቸዋል። አባቶቻችሁ መናን በሉ ነገር ግን ሞቱ ይላቸዋል። ስለዚህ እኔ የምሰጠው ምግብ ግን እኔ ከምሰጠው ምግብ ግን የሚበላ አይራብም እያለ ነው ጌታ ኢየሱስ ክርስቶስ የሚነግራቸው ማለት ነው። ከዚህም የተነሳ በመጽሐፍ ቅዱስ የተቀመጠውን ትክክለኛውን ሀሳብ እንድትወስዱና ትክክል ያልሆነውን ነገር ደግሞ እንድትጥሉ በጌታ ፍቅር እንጠይቃችኋለን። ምናን ያወረደው ሚካኤል ሳይሆን ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተናገረው አባቴ ነው ብሏል። እግዚአብሔር ያወረደው ማለት ነው። እግዚአብሔር አምላክ ለዘላለም የተባረከ ይሁን። ለዛሬ እዚህ ይብቃንና በሌላ ጊዜ ደግሞ እንገናኛለን። ጸጋና ሰላም ይብዛላችሁ። የኢትዮጵያ ቤተ ክርስቲያን በቃለ ወንጌል ታድሳ ማየትን መሪ ራእዩ አድርጎ የተነሳው ሐመረ ወንጌል ዘኢትዮጵያ ይህን ራእዩን እውን ለማድረግ ከእግዚአብሔር ዘንድ ከሆናችሁ አብራችሁ በሙሉ መሰጠት ከራእዩ ጎን ከቆማችሁ ወንድሞችና እህቶች ጋር በጌታ ጸጋ በመትጋት አሁን ያለበት ደረጃ ላይ ደርሷል። የተሃድሶ አገልግሎትን ጠንካራና ጉልበታማ እንዲሆን የተነሳበትን ራእይና ተልእኮ ተፈጽሞ ለማየት ብዙ ክርስቲያኖች፣ ቅዱሳን ወንድሞች፣ ወገኖቻችን ስትደግፉ ኑራችኋል። ስለደገፋችሁም ደገፋችሁም ነው አሁን የሆነውን ሁኖ ያየ ነው። ስለዚህ እግዚአብሔር አምላክን ስለ እናንተ እናመሰግናለን። ጸጋውን አብዝቶላችሁ ከጎናችን ስለቆማችሁ ዘመናችሁንና ትውልዳችሁን እግዚአብሔር ይባል። አሁን ደግሞ ይህን ራእዩን በበለጠ ለማሳለጥና እውን ሆኖ ለማየት ሁለገብ ህንፃን ለመገንባት ራእይን ሰንቆ ተነስተዋል። አሁንም ይህንን አገልግሎት ይሄ የአምልኮና የትምህርት የስልጠና ማዕከልን ገንብተን እውን ለማድረግ አሁንም የእናንተ ገዛ ያስፈልገናል። ከጌታ ዘንድ ብድራት ላለው ለዚህ አገልግሎት ልግስናውን ለማሳየት ቀጣዮቹን የባንክ ሂሳብ ቁጥሮች በመጠቀም የዘል ዓለሙን መንግሥት አጀንዳ ያገልግሉ። እጅ ለእጅ ተይዘን ይህንን የትምህር የሥልጠናና የአምልኮ ማዕከል ገንብተን የተሃድሶ አገልግሎትን እንድናስፋፋና እንድናፋጥን ጥሪ ማድረግ እፈልጋለሁ። በሙሉ ልብ ያገለገሉት ጌታ ለስሙ ያሳዩትንም ፍቅር ይረሳ ዘንድ አመፀኛ አይደለም።